ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ ቻናሌ ቤተሰቦች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ልዩ የቃሪያ ጥብስ አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ስታድርጉ ቪዲዮ ለሌሎች ይደርሳልና፣ ላይክ እያደረጋችሁ አብራችሁኝ ሁኑ። ዛሬ ይህንን የመሰለ የቃሪያ ጥብስ አሰራርን አሳያችኋለሁ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝ ግብአት አዘጋጅቻለሁ። ቃሪያ ነጭ ሽንኩርት፣ ዝንጅብል እንደ ፍላጎት፣ ቀይ ሽንኩርትና ቲማቲም ሁሉንም ልጬ አጥቤ እንደዚህ አዘጋጅቻቸዋለሁ። በመቀጠል ቲማቲሙን ፍሬውን አውጥቼ እከትፈዋለሁ። ፍሬውን ሙልጭ አድገን የቲማቲሙን ፍሬ እንደዚህ ካደረግን በኋላ ከዛ በደንብ አድርገን ቲማቲሙን ፍሬውን አውጥተን ለሽሮ ወይም ለምስር መስሪያ መጠቀም እንችላለን። ግን እዚህ ላይ አያስፈልገንም። እንደዚህ አድርጌ ፍሬውን ካወጣሁት በኋላ ድቅቅ አድርጌ ነው ከትፈው። በጣም ደቆ መከተፍ አለበት። ልክ ስንግ እንደምንሰራው ስለሆነ የምናዘጋጀው ደቆ የተከተፈ ቲማቲም፣ በጣም ደቆ የተከተፈ ቀይ ሽንኩርት ነው የምንጠቀመው ማለት ነው። ከዚያ እንደዚህ በቀጫጭኑ ከትፌ በደንብ አድርጌ ድቅቅ አድርጌ ከትፈዋለሁ። ሰብስክራይብ እያደርጋችሁ ተቀላቀለኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ና ሰብስክራይብ እያደርጋችሁ ተቀላቀሉኝ። ድስትንጥድና የተወሰነ ዘይት በትንሹ ነው ዘይት የምንጨምረው። እንደዚህ ሽንኩርቱን ድቅቅ አድርጌ እንዴት እንደከተፍኩት ላሳያችሁ። ጠጋ አድርጌ በጣም መድቀቅ አለበት ቀይ ሽንኩርቱን። ዘይቱ ትንሽ ሞቅ ሲል ቀይ ሽንኩርቱን ጨመርኩ። ቲማቲሙንም ጨምረዋለሁ። አንድ ላይ ነው ሁሉንም የምንጨምረው ደቁ የተከተፈ ነጭ ሽንኩርትና ትንሽ ዝንጅብል፣ ዝንጅብሉ መቶ ትችላላችሁ እንደ ፍላጎት ነው። ከዛ አንድ ላይ ውሃው የሽንኩርቱ የቲማቲም ውሃ አለው አደል፣ እሱ እስከሚመጥ ድረስ ለብ ለብ ነው የምናደርገው። በጣም መጠበስ የለበትም። ላይክ እያደረጋችሁ ቪዲዮን ተመልከቱ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ዩቲዩብ ያግዘኛል። እንደምትመለከቱት በጣም ሳይሆን መጠብሰው ውሃው መጠጥ እስከሚል ድረስ እንደዚህ አድርጌ አበሰልሁት። ጨው እንደ ፍላጎታችን እንጨምራለን። እዚህ ጋር ሌላው ቀይ ሽንኩርቱ በዛ፣ ቲማቲሙ አነስ ነው ስናዘጋጅ። ይህንን ማለት ነው ቀይ ሽንኩርቱን በዛ አድርጋችሁ ቲማቲሙን አነስ አድርጋችሁ አዘጋጁት። ከዚህ በኋላ እንግዲህ ጨርሼ እንደዚህ ካዘጋጀው በኋላ ውሃው መጠጥ ካለ በኋላ ይበቃዋል። የዚህን ስራ ጨርሰናል ማለት ነው። በነገራችን ላይ ስንግን እንደዚህ መስራት ትችላላችሁ። በጥሬው ብቻ ሳይሆን እንደዚህ ለብ ለብ ተደርጎ እንደ ስንግ መቅረብ ይቻላል። ቃሪያው ወፈር ወፈር ያለ ቢሆን ጥሩ ነው። ከዚህ በኋላ ቃሪያውን እንደዚህ እየሰነጠቀው ውስጡ ያለውን ፍሬ ሙልጭ አድርጌ አወጣዋለሁ። ፍሬውን እንደዚህ እናወጣና ሁሉንም ቃሪያ እናዘጋጃለን። ሀሳብ አስተዛችሁን ኮሜንት ላይ ጻፉልኝ። እንግዲህ አንድ ጊዜ ከሰራችሁት እውነት ሱስ ነው የሚሆንባቸው፣ ሞክሩት። ሰርታችሁ ደግሞ ኮሜንት ላይ ምን እንዳለ ጣዕሙን፣ ሁሉን ነገር ኮሜንት ላይ ጻፉልኝ። እንደዚህ ሙልጭ አድርጌ ፍሬውን ካወጣሁ በኋላ ያዘጋጀሁትን ሁሉንም ቃሪያ እንደዚህ እናውጣዋለን። ሞክሩት። እንደዚህ ለየት አድርጋችሁ ደግሞ ሁል ጊዜ አንድ አይነት ከምንሰራ እንደዚህ ለየት አድርጋችሁ ሰርታችሁ ደግሞ መሞከር ትችላላችሁ። በጣም ነው የሚጣፍጠው። ቃሪያውን ፍሬውን አውጥቼ እንደዚህ ከጨረስኩ በኋላ ያዘጋጀሁትን ስጎ ወይም የቲማቲም ለብለብ በማንኪያ እንደዚህ ቆንጠር እያደረገው እሞላዋለሁ ማለት ነው በጣም ሁለት ሳይሆን በመጠኑ እያደረግን እንሞላዋለን። እንደዚሁ እራሱ እንዳልኳችሁ ነው፣ ሳይጠበስ እንደ ስንግ እንደዚህ ማቅረብ ትችላላችሁ። በጣም ነው የሚጣፍጠው። አነስ አነስ እያደረግን በጣም ሲሞላ እኩል አይመጣልንም። በመጠኑ እንደዚህ ማድረግ ነው እያችሁት በጣም ቀላል ነው። ግን ደግሞ ጣዕሙ እንደዚህ አድርጌ ያዘጋጀሁትን ቃሪያ ሁሉንም እንደዚህ እየሞላው አዘጋጃለሁ። እኔ ቪዲዮ እንዳይረዝምባችሁ እየቆራረጥኩ ነው ማቀርብላችሁ። እናንተ ደግሞ ጊዜ ወስዳችሁ እንደዚህ መስራት ነው። ከዚህ በኋላ ሁሉንም ያዘጋጀሁትን ቃሪያ እንደዚህ እየሞላሁ እጨርሳለሁ። እንደዚህ ጨርሻለሁ ማለት ነው። ይሄው እንደዚህ አድርግን ማዘጋጀት ነው። ይህንን አሁን ለጾም ጊዜ በስንግ ማቅረብ ትችላላችሁ። እንደ ስንግ እያችሁት በጣም ነው የሚያምረው፣ እንደዚህ ራሱ እኔ ግን ለዛሬ ለየት አድርጌ ስለሆነ መስራት የፈለግኩት ዱቄት እዚ ጋር የፍርኖ ዱቄት አዘጋጅቻለሁ። ፍርኖ ዱቄቱ ላይ ነጭ ቅመም እጠቀማለሁ። የነጭ ቅመም አዘገጃጀት ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ግን መተው ትችላላችሁ፣ ከሌለ አስፈላጊ አይደለም፣ ግዴታ አይደለም ማለት ነው። የፍርኖ ዱቄት፣ ነጭ ቅመም እና ጨው አድርጌ ቀዝቃዛው አድርጌ በደንብ ወፍራም ሊጥ አዘጋጃለሁ በደንብ መታሸት አለበት። በደንብ አድርጌ አሸውና ሊጡን አዘጋጃለሁ። ከዚያ በኋላ ጠረጴዛችን ላይ ዱቄት በተን እያደረገን እንደዚህ ረዘም አድርጌ አድበለብለዋለሁ። ከዚያ በኋላ ለአንድ ቃሪያ የሚበቃኝን እየመጠ ነው እንደዚህ አነሳ አነስ አድርጌ ሊጡን ቆራርጬ አዘጋጃለሁ። እንደዚህ አነሳ አነስ አድርገን አንድ ቃሪያ እንደሚጠቀልልን ማለት ነው። በጣም ትንሽም ሳይሆን በጣምም ሳይበዛ እንደዚህ አነሳ ነሳ ድርግ ቆረጥሁት። ከዚያ በኋላ በመዳመጫ በጠርሙስ ሊሆን ይችላል። በምታገኙት ቤት ባላችሁ መዳመጫ ቂጣውን እንደዚህ እንዳምጠዋለን። ከዚህ በኋላ ያዘጋጀነውን ቃሪያ መጠቅለል ነው። በጣም ቀላል ነው። እኔ በአንዱ ቃሪያ ላሳያችሁ ያው እንዳይረዝም በአንዱ ቃሪያ እንዴት እንደምጠቀልል ላሳያችሁና ሌላውን ቪዲዮን አቋርጬ ጠቅልዬ አሳያችኋለሁ፣ ጨርሼ ማለት ነው። እንደዚህ ማድረግ ነው። ላይ ድረስ መጠቅለል ነው። በቃ በጣም ቀላል ነው። እንደዚህ አድርጌ ሁሉንም እጨርሳለሁ። እዚህ ጋር በደንብ መሸፈን እንዳለበት እንዳትረሱ። ካልተሸፈነ በኋላ ስንጠብስ እያስቸገረ የነበር እኔ በደንብ በሊጡ ሽፍን ማለት አለበት። ካልሆነ ስትጠብሱ ፍርክስክስ ይልና ያበላሽባቸዋል ማለት ነው። በርከት ያለ ዘይት ጨምርና ልክ እንደ ሳምቡሳ እንደ ብስኩት እንደምንጠብሰው፣ እንግዲህ ዘይቱ ሲግል ያዘጋጀውን ቃሪያ መጥበስ ነው። ቀላ እስከሚል ድረስ እንደዚህ እያደረግን መጥበስ ነው። እዚህ ጋር እንዳልኳችሁ ነው፣ ደግሜ ልንገራችሁ በደንብ ካልተጠቀለለ ያዘጋጀ ነው የጨመርነው ውስጥ የጨመር ነው ቲማቲምና ቀይ ሽንኩርቱ ከወጣ ገና ሳይበስል እንደዚህ ያረራ አይነት ነገር እንዲሆን ያደርግብናል። ለዛ በደንብ መጠቅለላችሁን እንዳትረሱ። እንደዚህ ቆንጆ ሆኖ እየደረሰልኝ ነው። በጣም ነው ሽታው ራሱ የሚጣፍጠው። እንግዲህ እንደምትመለከቱት እንደዚህ ቀላቀላ እስከሚል ድረስ ከጠበስኩት በኋላ እያወጣው ማጠንፈፊያ ወረቀት ላይ አድርገን እናጠነፍፈዋለን እያችሁት እንዴት እንደሚያምር እንደዚህ ቆንጆ አድርጋችሁ ቃሪያ ጥብስን ሰርታችሁ ለየት ባለ መልኩ መጠቀም ትችላላችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ብትቀላቀልኝ እንደዚህ አዳዲስ ቪዲዮ ስደርስ ለቅ እንዲደርሳችሁ ታደርጋላችሁ እንግዲህ ደግሞ ሲቆርሼ ላሳያችሁ። እንደዚህን ቆርሰውና እንደዚሁ ራሱ ይዛችሁ ከሽ ማድረግ ትችላላችሁ። በጣም ነው የሚጣፍጠው። አያችሁት እንዴት እንደሚያምር በጣም ነው የሚጣፍጠው። እንግዲህ እንደዚህ የቃሪያ ጥብስን ለየት አድርጋችሁ ሰርታችሁ ሞክሩ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ። ቻው